አባትሽ ነኝ። አድርግ የምልሽ ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ክፈችው አልኩሽ እኮ። ምን ታይኛለሽ? ክፍል አራት ዳጣ ሌባነሽ ወይም ደግሞ የአባቷን ሚስት ጌጣጌጦች እንግዲህ ሰርቀሻል ተብላ ተወንጅላ ታንቃ ብዙ ነበር። ማርታ በጣም አንቃት፣ እንዲሁም ደግሞ እቃዎችን አምጪ በማለት አንቃት ነበር። ነገር ግን አባቷ እንግዲህ ወደ ክላስ ወስዶ አረጋግቶ ሲጠይቃት ሰው እንደራባት እና ጌጣጌጥ አሁን ላይ ምንም ነገር እንደማትሰርቅ አንድም ነገር እንደማታነሳ ነገረችው። እሱም ኮስተር ብሎ በማየት ታዲያ መን ወሰደው ይባላል በማለት ግራ ይገባል። ዳጣም እህቶች ያገኘው ብዬ ቤተሰብ ያገኘው ብዬ ደስ እያለኝ ነበር አለች፣ በእንባ እየተናነቀት እያለቀሰች አባቷ ግራ ተጋብቶ ማን ወሰደ ይባላል በማለት ግራ ተጋባ። ነገር ግን ነገር ግን እንግዲህ ውሃ ወደ ናታን ክላስ ገብታ እንግዲህ አጫወተኝ ደብሮኛል እያለች ጨዋታዎችን ከጀመረች በኋላ ጌጣጌጦቹን ያሉበትን እንግዲህ ለናታን ነግረዋለች ማለት ነው ምክንያቱም ጌጣጌጦቹ ቦርሳ ወይም ደግሞ ኪስ ውስጥ እንዳየችው ተናግራለች ማለት ነው። እና ደግሞ እንግዲህ ማንም ተወጃለች ሲላት እያንዳንዳቸውን እየጠራች እወዳቸዋለሁ ግን ደግሞ ዳጣ ሳዝናኛለች ስትል፣ ብትወስደውስ ምን ችግር አለው ስትል ትናገራለች። እና ዳጣም አባቷን አንተ፣ ቆይ ምን ይሰማሃል? የወሰድኩት ይመስልሀል ስትል ትጠይቃለች። እናም ናታንም ሁሉም ሌሎችም እንደማያደርጉና ጨርሰው ይሄን አይነት ስራ እንደማይሰሩና ሌባ ገባ እንዳልል ደግሞ በምንም ሊገባ አይችልም እኔም ሆንኩ ማርታ በሌላ ሳሻከብነት ሲላት፣ ዳጣ ስለዚህ አንተ እኔ እንደሆንኩ ነው ጠረጥረኝ ማለት ነው እና እኔ ምንም ነገር አላውቅም፣ ምንም ማውቀው ነገር የለኝም። ስትል እንግዲህ ተመልሳ በንባ እየተጠመቀች ትመልስለታለች። እናም እንግዲህ ምንም ችግር የለውም፣ ወደ ነበርኩበት ቦታ እመለሳለሁ። ስትል ትነግረዋለች። አባቷም የኔ ልጅ እንደዚህማ አይሆንም ሲላት የኔ ልጅ ነው ያልከው ስትል ጠ በአገራሞት እያየች በፈገግታም እዚህ ነው የተወለድኩት ስትል ጠየቀች። አይ በቃ በቃ አንቺም ተረጋጊ፣ እኔም ማርታን ሂጄ ላረጋጋት በማለት እንግዲህ ትተወጣ። አቶ ደረጀ ባለቤቱን ማርታን ጠርቶ እንግዲህ ቁጭ በይ እንናውራ ልጆችም እንዳይሰሙ ሲላት፣ አልቀመጥም እኔ አሁንም የምፈልገው እችን ልጅ ወስደህ የሆነ ቦታ እንድትጠልልኝ ስትል ትነግራለዋል። እናም እች ልጅ ወስደው ላይሆን ይችላል በሚላት ሰዓት እንግዲህ ማርታ ትደነግጥና ምን በማለት አይኖችን ክፈት ደረጀ፣ እች ልጅ ማን ነች? የት ነች? ለምንድን ነው ከልጆች ጋር አብረ የምትኖረው ስትል፣ ለልጆቼም ለቤቴም አስባለሁ ዛሬ እንደዚህ ያደረገች ነገ ልጆችን አንድ ነገር ብታደርግብኝስ በማለት ማለት እንግዲህ ፖሊስ ጠርቻ ሰላስ ወጣት እዚህ ቤት አስወጣት በማለት እንግዲህ ትነግረዋለች። እና ደግሞ ደረጃ ደግሞ ወይም የዳጣባት ማለት ነው እቃው ሳይገኝ ከቤት መውጣት እንደሌለባት እንግዲህ ለማርታ ይነግራታል ማለት ነው። እንግዲህ የማርታ ወይም ደግሞ የቤታቸው ሰራተኛ እንግዲህ እናም እንግዲህ ዳረጀ ለምንድን ነው ለዚች ልጅ የምትሟገትላት? ለምንድን ነው ማታስወጣት? ስትል እንግዲህ የወሰደችውን እቃ እንድትመልስ አደርጋለሁ እንጂ አሳልፌ ለፖሊስ አልሰጣትም ሲል ይነግራታል ማለት ነው። ማን ስለሆነች ነው እያለች ተፈክራለች ማለት ነው ማርታ እናም እንግዲህ እናም አደራ የአደራ ልጅ እንደሆነች እና የጓደኛው ልጅ እንደሆነች እንግዲህ ለማርታ ይነግራታል ማለት ነው። እናም የማንንም ዲቃ ለማሳደግ የለብኝም ስትል እንግዲህ ማርታ ትመልስለታለች ማለት ነው ለደረጃ። እናም እንግዲህ ዳጣን እና ውሃን እንዲሁም ዳታን እንግዲህ ከውጭ ኬክ ጋብሷቸው ውጭ ላይ ሆነው እናቷን እንዳትቀየምና ማንም ሰው እቃ ቢጠፋው ያው ማንምናት ሊለው የሚችለው ነገር ነው ሲል ይነግራታል። እንግዲህ እናም እናም እንግዲህ የት ሂደው ነው ትጠይቃለች ማለት ነው። ማን እንዳጣየን ነው ስትል እንግዲህ ሰራተኛውም ትናገራለች ማለት ነው። አንቺም ደግሞ ፍቅር ይዞች ነው እንዴ አቅጦሽ መጠሪያት ስትል እንግዲህ ቴክስትም እንደማይመልሱና እንደማያወሯትም ትናገራለች ማለት ነው። ዳጣም እንግዲህ ለናታንና ለውሃ እያንዳንዱ ነገር መንገድ ላይ እንግዲህ አባቷ መንገድ ላይ እንዳነሳት እና አብረን ከቆየን ብዙ ነገር እንደምታወሯቸው ወይም አብረን ከቆየን ብዙ ነገር እናወራለን በማለት እንግዲህ ይህ ነግራት ተነግረዋለች ማለት ነው። እናም እንግዲህ ዳጣን ያው ዳጣ ውሃ እንግዲህ ዳጣን ትናንት እኮ ማየ ስትናገርሽ አሳዝነሽ ነበር በምትልበት ሰዓት ናታን ደግሞ እኔ እምልሽ ውሃ የማየን ጌጣጌጥ ግን አላየሹው እስኪ ልጠይቃታለሁ ማለት ነው። እንግዲህ እናም እንግዲህ ዳጣም ውሃም ማለት ነው እንግዲህ ያው እህቷ ዘንድ ወይም እህቷ ኪስ እንዳየችው ትናገራለች ማለት ነው። ዳጣና ውሃ ተያይዘው እንግዲህ ወደ ቤት ገብተዋል ማለት ነው። ያው ሳሎን ላይ ሲሄዱ እንግዲህ ሁለቱም ቁጭ ብለዋል። በክፉ ዓይን በጣም እያገላመጠች ነው ዳጣን የምታያት ማለት ነው። እናም ያው እናም የት እንደነበራችሁ ስትላት እንግዲህ ትልና እናታን እንዳትናገሪ ብሎኛል ትላታለች። ምን ነው የማትናገሪው ስትል ኬክ እንደጋበዝን ነዋ ስትል ትመልስላታለች ማለት ነው። እናም እንግዲህ ትታት ትነሳለች ማለት ነው። ውሃ አቃጥላት ትታት ተነስታለች ማለት ነው። መጨረሻ ላይ እንግዲህ ከውሃ ጋር ከዳጣ ጋር ይጣላሉ እንግዲህ ዳጣ ማለት ነው። ልትመታት ስትል እንግዲህ ዳጣም ያው ማንን ታላቅ ማን ታናሽ እንደሆነ እናያለን በማለት እንግዲህ በመጀመሪያ አንቺ ብላ እንግዲህ ለምንድን ነው ቦታሽን የማታውቂው ስትል ነው የተናገረቻ እናም ለምንድን ነው የምትከታተየኝ ስትል ነው እንግዲህ ጥሉን ወይም ደግሞ ክርክሩን ያስነሳችው ማለት ነው። እናም እናም የኔት እንግዲህ አያሳስብሽ፣ እና እኔ ወንዶችን ወንድ እንጂ በፍቅረኛ ስም አይቻቸው አላውቅም። ያው ፍቅር እንጋለብሽ ጀነጅንልሽ ያለው ስትላት እንግዲህ ልትመታት ስትል እጇን ይዛ ታላቅ ማንታናሽ እንደሆነ ታያለሽ ስትል እንግዲህ አለም መጣ ገላግላቸው አለች ማለት ነው። ሰላም መጣ ገላግላቸው አለች ማለት ነው። እናም እንግዲህ በጣም ትወጣለች ማለት ነው። በመጨረሻም እንግዲህ አባቱን ጠርቶ ማለት ነው ናታን ያው ጌጣጌጦቹ ውሃ ከየት እንዳሉ ነግረኛለች ማለትም ኪስ እንዳየችው ተናግራለች ሲል ይነግረዋል ማለት ነው። እሱም እንግዲህ ሂዶ ወደ ክላስ ያው ጠርቷት ወይም ደግሞ ቦርሳ ውስጥ ጌጣጌጦቹን ያያቸው እና ይጠራታል ማለት ነው ከዛ በኋላ ከጠራት በኋላ ክፈችው ይላታል ለመክፈት ምን ማድረግ እንዳለባት ግራ ተጋብታ እሺ ብላ እንግዲህ ለምን ከፍታለሁ ለምንድነውስ ለምንድነው አባዬ ስትል ቆይታ እንግዲህ ግራ በመጋባት እና በመደንገጥ ቦርሳውን በግዴታ ሳትወድ በግዷ እንድትከፍት ትደረጋለች ማለት ነው ስለዚህ ዳጣ ወሰደችው የተባለውን የማርታ ጌጣጌጥ ወይም የእናቷን ጌጣጌጥ ማለት ነው። የእናታቸውን ጌጣጌጥ ራሷ ልጅቷ እንግዲህ ያው እሷን ለማጥመድ ወይ ደግሞ ዳጣ ከቤት እንድትወጣ ለማስደረግ እንግዲህ ጌጣጌጦችን ራሷ ደብቃቸው ተገኝታለች ማለት ነው። ደስ የሚል ነገር ነው። ዳጣ ነፃ ስለወጣች ማለት ነው። ውሃንም እንዲሁ ውሃ ደግሞ ያው ዳጣን ስለምትወዳት ነፃ አወጣታለች ማለት ነው። እንዳጣም እንግዲህ ሰላምዬን ከተቀመጠችበት ደረጃ ላይ ቁጭ ብላ ሰላም እንግዲህ ምን ሆነች ነው ቁጭ ያልሺው? ስትላት ቁጭ ያለችበት ቦታ ሂዳ ምን ሆነች ነው ምናምን ስትላት እንግዲህ ምንም እንዳልሆነች እና ፀጉሯን ደበስበስ እንድታደርጋት ትጠይቃታለች። እናም እንግዲህ የዳጣ መጨረሻ ውድ ቤተሰቦቼ ምን ሊሆን ይችል ይሆን? የማርታስ ዳጣ የባሏ ልጅ መሆኗን ስታቅ ምን ሊፈጠር ይችል ይሆን? ምንስ ሊፈጠር ይችላል ብላችሁ ታስባላችሁ? መጨረሻቸውስ ምን ሊሆን ይችላል ብላችሁ ታስባላችሁ? እናቷ የዳጣ እናት ሰራተኛዋ እንደሆነ ስታውቅ